ሰው አታችሁ ገንዘብ ከምታተርፉ ገንዘብ ቀርቶባችሁ ሰው አትርፉ። ሰው ገንዘብ ይሰጣችኋል። ሰው ልዩ ገንዘብ ነው። መድኃኔዓለም በዚህ ዓለም የኖረ ሰው ለመሰብሰብ ሰው ሰብስቧል። በእውነት በሰው ተመልገ አስራ ሁለት ሰው ነው ያተረፈ ለፍቶ ኋላ መቶ ሃያ 20 ሰዎችን አትርፏል። እንደዚያ ሰዎች ደግሞ ምን አደረጉት ዓለምን በሙሉ ሰብስበው ደግሞ አመጡለት ስለዚህ አንድ ሰው አጣ የሚባለው ሰው ሲያጣ ነው እና ያጣችኋት እናታችሁ ያጣችሁ አባታችሁ ያጣችሁት ያጣችሁት ወንድማችሁ ያሳዘናችሁት ሰው ካለ ሰውን ፈልጉ ለሰው እንኳን ምጽዋት መስዋዕት እንኳን መጠኑ አይደለም ለሰው ጌታ ምንድን ነው ያለ ከደጀ ሰላሙ ስትደርሱ ስትመጡ መስዋዕት ይዛችሁ ይዘህ ስትመጣ ወንድምህን እንዳስቀየምከው ብታስታውስ መስዋዕቱን አስቀምጠህ ሂደህ ወንድምህን ይቅር ብለህ መተህ መስዋዕቱን አቅርብ ነው ያለው። ከሰው ከመስዋዕት ይልቅ ሰው ይበልጣል። በእውነት መጥተህ ሰው ይበልጣል። በዚህ ዘመን እየረከሰ ያለ እየተጣለ ያለ ማን ነው ካለ ሰውነት፣ ክብሩን ያጣ ሰውነታችንም ንቀነዋል፣ የሰው ሰውነትም ንቀናል። ሰው መግደል ቀላል የሆነው ለዚህ ነው። የሰው ዋጋው ስላልገባን በአምላክ ደም የተገዛውን ሰው እንዴት ሰው ያበክነዋል? በአምላክ ደም የተገዛውን በአምላክ ስጋ የተገዛውን በዓለም ያሉ በሬዎችን ሁሉ አርደን እኮ አንድ ሰው ማግኘት አንችልም። ለሰው የተሰዋው አምላክ ወልድ አምላክ ነው። ሰው ሁሉ በወርቀ ደሙ ነው የተገዛው። ሰው የሚወድ ልብ ይስጠን። ሰው ጉደሉ እውነት የሉ ማለት ሰው ነው መውደድ ሰውን ጥሎ ወዶ እግዚአብሔር የጥሎ ማለፍ አምላክ አይደለም። ሰውን ጥሎ ወዶ እግዚአብሔር በብልጣ ብልጥነት አይሉም። አሁን እዚህ ያሳዝነ እዚህ እዚሁ እኮ እግዚአብሔር ድራማ ይሰራበታል፣ እግዚአብሔር ይቀለድበታል፣ እግዚአብሔር ይዘበትበታል? ወይስ ደግሞ እግዚአብሔር ከኛ የሳንቲም ድቃቄ ልብስላቄ የሚቸግረው ይመስላችኋል? እግዚአብሔር ቸግሮት ያበደረው ማለት እግዚአብሔር ታስሮ ያስፈታዋለን? እግዚአብሔርን ርቦት የመገበውስ ማለት እግዚአብሔርን ተራቅቶ ያለበሰው ማነው? እግዚአብሔር ሳያውቀ ቀርቶ ያስተማረው ያማከረው ማነው? ማንም። እግዚአብሔር ቸግሮት ይመስላችኋል? እግዚአብሔር የሚሻው እኛነታችን አይደለምን? ልባችን አይደለምን? ህሊናችንን አይደለንም ወይ? ልብነታችን አተነው የለም። እ ንቁ ሴት ለመቆንጠጥ ወደኋላ የሚል የለም። ልጅነኝ የሚል የለም። ሴት ለመሳደብ ለማጨጥ ለመውደቅ ልጅ ነኝ የሚል የለም። ለመነሳት ነው እንጂ ሰይ ልጅ ነኝ አትበል። አሁኑኑ ሁኑ ማውጣት አለብን። አስራ አምስት አመት ድንግል ማርያም አምላክን የወለደችበት እድሜ ነው። ሦስት አመት ቂርቆስ እሳት ያጠፋበት እድሜ ነው። የእድሜ ቀልድ የለም። ዘመናችን እንዲሁ እንዲሁ ዝም ብሎ በመተብተብ ወሐለፈ በጉጉ ዓመት ይሁን ዘመናቸው ዝም ብሎ በመተብተብ በማሰራ አለቀ እንደተባለላቸው ልጅ ነኝ አትበል። ቁረብ። ልጅ ነኝ ጸሊ። ልጅ ነኝ ንስሓባት። ወጣት ነኝ። እንደዚህ ያለ ቀልዳችሁን ተው። ለኃጢአትም ልጅ ነኝ አትበሉ። ለጽድቅም ልጅ ነኝ አትበሉ። ገና ነኝ አትበል። አሁንኑ መዘጋጀት ይገባል። አንዱ ይህንን የነገራቸው ስለዚህ ሁላችሁን ባለበ ዘመናችን ሰው ሰላሳ ዓመት አርባ ሞት ገና ልጅ ነን እኮ ባለቤቴም ልጅ ነው ባለቤቴ ይላል ሰው። ኧረ ተው፣ አርጅታችኋል ኖር ነው መመለስ አለብን ማንም ሰው

ለክፋት ልጅ ነኝ፣ መልካም ስራ ገና ነኝ ገና ነኝ ገና ቁርባን ዛሬ ጀምሬ ይላል። ደግሞ ልጅ ነኝ ለክፋቱ ደግሞ አለዋለሁ ትላለ። ይሄንን ነው ማቆም ያለብን። ገንዘብ ለመቁጠር አሁን እያንዳንዱ ሰው ብር ያውቃል። እንዴት ቦታ ቢመሩት እንደሚያስተዳድረው ገና ያስር ዓመት ልጅ ያላል ያውቃል፣ የከተማ ልጅ። ለነፍሱ ግን ልጅ ነኝ ይላል። አውቃችሁ ነው የምታጠፉ ማለት ነው። አልቦሙ ምክንያት ለጌጋዮሙ ለማጥፋታችን ምክንያት የለን። ታውቃታለህ ማለት ልጅ ነኝ አትበሉ የምነግራችሁ፣ በሞት ይዛችኋል። ደስታችሁን አስተካክሉ፣ ጥቂት ይሁላችሁ። ክርስቲያን የሚለካው በደስታውና በሀዘኑ ነው። ሞኝ ክርስቲያኖች መሆናችሁን የምታውቁት ይሁላችሁ። ብዙ ልሰግዱ ትችላላችሁ፣ ብዙ ቀን አስቀድሳችሁ ሊሆን ይችላላችሁ፣ ብዙ አመት ኮርስ ተምራችሁ ሊሆን ይችላል፣ በጣም ብዙ ገዳማት ተሳልማችሁ ይችላል። የምትለኩት ሀዘንና ደስታን በመቋቋማችሁ ነው። ሀዝ ካልሆነ ግን ዝም ብሎ ወበቂ ውሎ ተመልክቶ ሶ መጸረ ከፀሐይ መጽለ ነው። በቃ ፀሐይ ሲወጣ ጠወለገ። እንደዚህ ያለ አትክልት ነው። ቶሎ ደስ የሚላችሁ ቶሎ የሚከፋችሁ፣ የቀበሮ ደስታ አትደሰቱ። ቀበሮ ደስ ሲላት አይታችሁ አታውቃላችሁ? አታውቋትም። ቀበሮ ጣዝማማር ተወዳለች። ጣዝማማርም አታውቁም፣ ታውቃላችሁ? አቤት እነዚህ ሰዎች አበዙት አሁንስ እንዳትሉ። ምን ሁሉን አታውቁም። ምንድን ነው እንዲ? እሺ ታውቃላችሁ? ጣዝማ ማር እንዴት ነው? ለምንድን ነው? እንዴት ሆኖ ነው የሚሰራው? አቤት ምን አላችሁ? ከመሬት ውስጥ። አይ አሁን አሸንፋችኋል። እሺ በጣም ጥሩ ነው። እና የጣዝማ ማር ቀበሮ ትወዳለች። እና ደስ ሲላት ጉድጓዱን ስታገኘው እረ ጣዝማ አገኘው፣ እረ ጣዝማ አገኘው፣ እረ ጣዝማ አገኘው እያለች እየዘለለች በዚያታች ስትዞሩ ውላ ስትመጣ ጉድጓዱ የለም። ይሄ ነው የቀበሮ ደስታ ማለት ነው። ኋላ የዘመኑ ክፋት ነው ይላሉ አባቶቻችን። ቀበሮ መብሰሏ ይላሉ ኋላ። ተማረችና ከስህተቷ ሌላ ብላ ትዘየደች የለም የለም። ደስታ ማሩን እያሳጣኝ ነው። እስቲ በሉ አንድ ጊዜ በሉ በሉ። ምኑን እያሳጣኝ ነው? ስትፈነጥዙ እኮ ማር ያጣችሁ ብዙዎች አላችሁ። የማይገባችሁን ስትዘሉ እውነተኛውን ደስታ አታችሁት። የሽንገላ ደስታ ቋጥራችሁ የቀራችሁ። እንደዚህ ይሄ ዳንኪራው፣ ጭፈራው፣ ስካሩ፣ ሆዱ ይሄ እንደው እንደው መጃጃጡ እንደው በሴቱም በኩል ራቁትን መሄዱም ጭምር የጉጅልነት እኮ ነው፣ እብደት ማለት ነው። እኔ እንዲሁም እመቤቴን አሁን ራቁታችሁ የምትሄዱት ሴቶች እብድ ነው የምትመስሉ፣ እብድ ዱሮ እገሌ አብዶ ሲባል ማስረጃ ከተባለ ጨርቁን ጥሎ ነበር የሚባለው። አሁን ደግሞ ዛሬ እነገሊት ሰልጥ ነው ማስረጃ ጨርቃቸውን ጥለው እንደ ነውር አይደለም እንደ እብደት ስልጣኔ የሆነበት ዘመን አይደረስም። መመለክ አይደረስ እኮ ነው። ይሄ ጤዛ መላስ እንደ ድንግል ማርያም ከግር ጥፍራችሁ እስከ ራስ ጠጉራችሁ ለብሳችሁ እንዴው ተጀራገዱበት ተብላችኋልስ? ቆንጠል ቆንጠል እያላችሁ ጤዛ ማለስ ይሄ ነው። ፈረንጆቹ ደግሞ ጤዛውን ያለሷችኋል እንጂ ማሩን አያቀምሷችሁም። ኃጢአቱንና ጅልነቱን ያስተምሩናል። ስልጣኔያቸውን እኮ አይነግሩንም። እንዴት ሀብታም እንደሚሆኑማ አይነግሩም። እንዴት ጅል እንደሚኮን ግን ይነግሯችኋል። እናንተ ጤዛውን ትልሳላችሁ። ወጣቱ ይሄ ነው የተሸወደው። አሁን ስለ ጠጉር መቁረጥ ምን የምንነጋገርበት ነበረ? እብደቱን ስልጣኔ መስላችሁ ጤዛውን መጠጥ መስሏችሁ የያዛችሁት ስንቶች አሉ? ያንን አርግፋችሁ ጣሉ። ከዚህ በኋላ እኔ ጤዛልስም፣ ከባህሩ እጠጣለሁ በሉ። የህይወት ውሃ ክርስቶስን እጠጣለሁ እንጂ ጤዛልስም። እንደስም ብላችሁ ለህሊናችሁ ነው፣ ለእኔ አትንገሩም። እንደዚያ በሉት ኋላ ቀበሮ እንኳንስ ተበስል ማትበስሉ ሞኞች፣ ቀበሮ በሰለችና አይ ደስታውን ልደሰት ግን እንዳይጠፋይ በሁለት እግሬ ከጉድጓዱ ላይ ቆርን ቆሜ ልዝለል አለች። በኋላ እግሯ ከጉድጓዱ ላይ ቁማ በፊት እግሯ ረጣዝ ማገኘው ረጣዝ ማገኘው እያለች ዘለለች። እንዲያ ነው ይዞ መዝለል እስኪ በሉ። እሱ ነው ደስታ ማለት ማለት ጥሎ መዝለል አይደለም። ዘሎ ዘሎ በደስታው ረሃብ። ስትመጡ የባስ ደስታው የጎዳችሁ ድካም ይበዛል። ዓለም እኮ አስደስታ አስደስታ አደከመቻችሁ። አሁን እኮ ብዙ ሰው ደካማ ነው፣ ቁሞ ማስቀደስ አይችልም። ግን ሀያ ዓመቱ ነው ገና፣ ግን ሀያ ሁለት ዓመቱ ነው ከባህር እንደ ወጣ ሳ ዝልፍልፎች ነን መንገድ እንኳን መሄድ አንችልም፣ ቁመን መጸለይ እኳን አንችልም። ለዚህ አይደለም ንስ አባት የምትለዋውጡት እንደ ልብስ አባገሌ አያካብዱም እያላችሁ አባገሌ እንኳን እንዲያው ክፉ ናቸው ይባላል። ከበድ ያለ ቀኖና የሚሰጠንን እየጠላል እና አባ ምችም ስለሚያውቁ ቀለል ቀለል ቀለል፣ ችግር የለም ወለተ ማርያም ሶስት ቀን ከጾምሽ ይበቃሻል። አይበቃም፣ አይበቃ ማወቅ አለባችሁ። ቀላል፣ ይሄ የሚያሳየው የመጨረሻ ወድ ቀን ማለቃችን ነው። እናንተ ግን አባገሌ አዛኝ ናቸው፣ አዛኝ ናቸው። እውነታቸውን ግን ተመልከቱ አዛኝ ስለሆኑ ሳይሆን ጅልነታችን ስለሰረዱ ውልቀታችን ስለጨመረ ነው። አሁን ጥንክርና ቀረ። ጾሙ የሚቀነስ እንትኑ የሚቀነስ እንትኑ ይወቅ፣ ምንድን ነው መስላችሁ? ደስታ አድክማችሁ ነው። ዓለም በደስታ ስላደከመቻችሁ እንኳን ከበድ ያለ ስራ ከበድ ያለ ስብከት ምቋት ወዱ እንቅልፋችሁ ነው የሚመጣ። እንዴት ብሎ ይሰማል? ይትኩን ብእሴ ዘክል ነገሩ ሁለት ሰዓት ትሆን ይላል ማለዳ እንደ አሪዎስ ማታ እንደ አትናቴዎስ አትሁን። ማለዳ እንደ መላክ ማታ እንደ ሰይጣን አትሁን። ማለዳ ሌላ ማታ ሌላ አትሁን። አሬዎስን ስታገኘው አሪዎሳዋን ጉልበት ጨመር ሲያደርጉ አይኔ እኮ እንደ ዝም ብዬ ለእነዚያ ደስ ይበል ነው እንጂ እንደናንተ ነው ማመን አትበል። አትናቴዎስን ስታገኘው የአትናቴዎስ ዘመን ሲያይል አይኔ እንደናንተ ነኝ አሬዎስ እኮ ድሮም እንዳይሆን ነው አትበል። ሁለት ሰው መሆን ጥንቆላንም፣ ሃይማኖትንም፣ ምጽዋትንም፣ ሌብነትንም አንድ ላይ ማስጌጥ አይቻልም ይቻላል። ለምሳሌ አምሳ ሽብር ሰርቆ አንድ ሰው አስር ሽብሯን ለጊዮርጊስ መስጠት አይቻልም። ሁለቱ አንድ ላይ አይሄዱም። ማር መልካም ነው። ማርን በመርዝ መብላት ግን ይገላል። ጽድቅ መልካም ነው። ጽድቅን በኃጢአት መስራት አይቻልም ማለት ነው አይቻልም። ስለዚህ ሁለት ክርስትና እንዴት ነው? ተለዋዋጭ ነው። ሰው ገዳም ሲሆን እንደዚያ ይላል ከዛ በኋላ ይለቃል። ይሄ ምንድን ነው? ስሜታዊ ክርስቲያን ሆሎ ስለሚሄድ ነው። አሁን ለምሳሌ ዘው ዛሬ የምታዩት ሁሉ እንትናን አገባለሁ፣ ለምን ተገባለህ? ደስ ስለምትለኝ እንትናን አገባለሁ፣ ለምን ታገባለች? ደስ ስለሚለኝ። ደስ ሲለው ያገባ፣ ደስ ሲለው ይፈታል ማለት ነው። ስለዚህ ገዳምም ሲሄድ ደስ ብሎት፣ ሲያስቀድስም ደስ ብሎት፣ አመክንዮ የሚባል ነገር የለውም ማለት ነው። አመክንዮ ይሄ የገሃነመ ሰዓት መራራነት፣ የጣይመ መንግስተ ሰማያት ውበት፣ ሁለቱ አይታዩትም ማለት ሁለቱ አይታዩትም። አሁን ሲመጣ ይረሰዋል። እዛ ላይ ማይሌቱ እልልታው ያስረሰዋል። እዚህ ሲመጣ ደግሞ ዘፈኑ ያስረሰዋል። ችግር ነው። አሁን ምንድን ነው የራሄል ውበት? ራሄል ሀያ አንድ ዓመት ያይቆብ ለራሄል ስንት ዓመት ነው የተገዛው? ሀያ አንድ ዓመት ነው አይደል የተገዛው። ግን መጽሐፍ ቅዱስ ምንድን ነው የሚለው? በጣም የሚደንቀው ለያይቆብ እንደ ጥቂት ቀን ሆነለት ይላል። ለምን? ራሄልን ይወዳት ነበርና ይህን አበው ሲተረጉሙትን ማለት ነው፣ እራሄል የተባለች መንግስተ ሰማያት ናት። የራሄል ውበት ለያይቆብ ሀያ አንዱን ዓመት እንደ ጥቂት ቀን እንዳስቆጠረው ለክርስቲያኖች መከራን እንደ ጥቂት ያስቆጥርላቸዋል። የማን የመንግስተ ሰማያት ውበት ማለት ነው። ስለዚህ የመንግስተ ሰማያት ውበት በልቡናው ተስሎ ስለማይሆን ገዳም የሚሄደው ጉዞ የማሄደው እዚህ ሲመጣ እዛም ሲሄዳ እንደ ብረት ድስት ወጥ ማለት ነው። የድስት ወጥ ከወጣ በኋላም ይፈላል። የብረት ድስት ወጥ ግን እሳቱ እየነደደ ብቻ ነው። ስለዚህ ሲሰበክ ይጸድቃል ሲወጣ የሚኮነንበት ይንሰራል ማለት ነው። ያ የሚሆነው ለዚህ ነው። ቅዱስ ጳውሎስ ስር ይዛችሁ እደጉ ያለው ለዚህ ነው። ስር ይዛችሁ እደጉ የሚገባውን የምእመንነትን ሳይፈጽመው የጳጳስ ሁሉ ሊሰራ ያምረዋል። ስለዚህ ሲጀመር ከስር ጀምሮ ያቅም ያቅሙን እየሰራ ዳዊትም አንቀጸ ብርሃንም መልክ አርሴማ መልካ ጊዮርጊስም ውዳሴ አምላክም ሳይፈስላሴም ያንጎደጉደውና በወሩ አቡነ ማያሳይል መብላት ይጀምራል። ማለት ስር ይዞ ማደግ ስለሚጎለን ነው ይሄ የሚከሰተው ማለት ይ አንድ መነኩሴ ሄደና አገዳ መደና፣ እናንተ እንዴት ብላችሁ ነው የምትኖሩ? እኛማ አባታችን እጅ ስራ ሰርተን የደህየ ሰው ደርተን እንግዳ ሸኝተን ጊዜ አጠብቀን የአቅማችን ጾመን አቁጣሮ አድርሰን መቁጠሪያ ቆጥረን ገዳማችን አጽንተን በማይበር ተጠብቀን እንኖራለን። ከመዝኑ ስጋ ያላንትሙ እንዲህ ያላችሁ ስጋ ያናችሁ፣ እንደ እኔ እኮ መንፈሳዊ አንመስላችሁኝ። ካረሳችሁ ከቆፈራችሁማ ምኑን መነኮሳችሁ ታላቸው ነው አሉና፣ በምኔቱ ደና ነው እንግዲህ ምሳ ሰዓት ይደወላል። ደወል እንዳትደውሉ አሏቸው። የገዳብ መነኮሳት ዝም ብላችሁ ሰዓቱ ሲደርስና እንበላለን አሉና፣ በዘጠኝ ሰዓት ለአባ መጽሐፍ አቅርቡላቸዋል መጽሐፍ አቅርባ አቀረቡላቸው ቢመለከቱ ምሳ ሰዓት ይደወላል ብለው ዘጠኝ ሰዓት ቢጠብቁ ቢጠብቁ ቢጠፍብቁሉ ብቅ የለም። ኋላ ማታዱና ተደሩ ነው። እንዲ ወንድሞች ምሳ በሉ እንዲህ አሉ። እወ ተደሩ በልተዋል። በሀገራችሁ እንግዳ መቀበል አታውቁም። እንደ አባታችን እኛማ ሰው መንፈሳዊ ነዎት አያስፈልገዎትም ብለን ሰው አይበሉም ብለን ነው አሏቸው። አላበጀውም። ኧረ እንግዲህስ በሉ አንተ አድዋ ማየን ብሎ ቁፋሮውን ገባ ይለ ስለዚህ፣ ተመልከቱ ስራ እንዳይሰራ ምን ይሆን ደግሞ ዘግቶ መጸለይ ትዝ ይለኛል። ባለፈው አንድ ሴትዮ አዲስ አበባ አግኝቼ ምን አለችኝ? እንዲው ግን እኔ ግን አሁን ገዳምጀ እንደኔ ያስ መሆን አልችልም አለችኝ። ወይ መጣ አይደል እናንተ እንደ አይደረ ያስረኩ እንዴ? በሳምንት ሂዳ እንደው ዘግታ ልጸልይ በዘግታ እንደ ኤልያስ እንደው ሰማዩን ልትለጉም እንደዚህማ ቢሆን እኔም በዛሬ ማታ ነበር ኢትዮጵያን ሰላም አድርጋት ማደር አቅቶኝ ነው እንጂ አይ በአንድ ቀን ግውስ መሆን አይቻልም አለችኝ። እንደት ነው ግን አሁን እኔ ገዳም መግባት አስባለሁ እና መሰወር የምችለው እንደት ነው አለች። ሴትዬቱ መነኩሴ ናት። በርግጥ ግን አዲስ አበባ ተወልዳ ዘይ መነኩስሽና እኔ መሰወር የምችለው እንዴት ነው ባርፈች ቁጭ በይ። እንኳን ተሰውረሽ ተገልጠሽ በተሳካለሽ። ፈተለክ ብለሽ እንዲህ ያለው ወሬ እንዳታወሪ ዝም ብለሽ ውዳሴ ማርያምሽን ደግመሽ ኑሪ። ዝም ብለሽ ቢጀኔ መለስኩኝ። ማምላክን ማለት ነው፣ እማይሳካውን ማለት ገብተህ ዝጋ ሀገዳም ይሄድና ወትሮ ሳይሉት መመንኮስ መመነን ደሞ ቆፍርና ሰይጣንን በዚህ አድክመህ ታዘህ ሰይጣን በትትና ሲጠፋል ዘግተህ ትጸልያለህ ሲሉት፣ አስራ ሁለት አመት በገዳሙ አገልግሎ ነው መዝጋት የሚችለው ዘግቸና መጸልይ ይላል። ኋላ ሀሳብ ይመጣል። ዘግተው የዘጉ አባት ይባላል። እዚያ ኋላ ይመጣል ነው የዘጉ አባት ይባልና ና ጉች ላለ እዚያ መጀመሪያ ምን ያደርጋል? ደብዳቤ መጻፍ ይችላል ይጀምራል። ውሃ አምጡልኝ፣ ደብዳቤ፣ ቆሎ አምጡልኝ፣ እንትን አምጡልኝ፣ ምንድን አምጡልኝ ማለት ይጀምራል። አዚያ ኋላ ሀሳብ ምናል። አዚያ ኋላ ከከተማ ያለ ሰው ምኒቱ ምኒቱን ጭኖ ሄድና ሀገዳማቸው የበቁ አባት አሉ አሉ ነይን ድናቴ ሁለት ተማር ነይን ይወስና ይቺና ይቻ አባታችን እቺ እንግዲህ እኮ ሰውዬው እኮ የዘጋ ቤቱን ነው እንጂ አይምሮን ገና አልዘጋውም። ስለዚህ ተመልከቱ መዝጋት ማለት ይላል መጽሐፈ መነኮሳት እኮ ነው የሚለው አርምሞ ማለት የዘጋ ባይታዊ ማለት ይላል፣ በልቡናው እንኳን ትችት የሌለበት ሰው ነው ይላል። በልቡናው እንዲያው ገዳሙ እንዲባል ሆነ የማይል ሰው አዚያ ኋላ ምን ታደርገዋለች አባ ትላቸዋለች ወለተማርያምትን አቤት

ትክክለኛ ክርስቲያን መሆን ማለት በቅዱስ አወልዶ መንፈስ ቅዱስ አዶ አምላክ አንተ ሰይጣን ብሎ እባብ መግደል አወልዶ መንፈስ ቅዱስ ብሎ አውሬ እንዲፈራን ማለት ብለን ሰይጣን እንዲፈራን፣ ጭጭ ብለን ጋሪን እንዲፈራን ማድረግ እንደዚያ ነው። እንዲህ አይደለም። እውነተኛው ክርስትና ማለት ፀዋሬ ዘትሩ ቢረራ ኦፍ ጋድ ይባላል በቴዎሎጂ ቋንቋ። እውነተኛ ጸዋሪ እግዚአብሔርነት ማለት ነው። እግዚአብሔርን እውነተኛ እግዚአብሔርን ተሸካሚ ወይም እግዚአብሔርን ተዋህዶ የሚኖር ማለት ነው። ትሩ ኦርቶዶክሲ ወይም እውነተኛ ኦርቶዶክሳዊ ሰው የሚባለው ይሄ እግዚአብሔርን የተሸከመ ሰው፣ እግዚአብሔር የተዋሃደው ሰው፣ እግዚአብሔር ያደረበት ሰው፣ የክርስቶስ የህይወት ውሃንነት በህይወቱ የሚፈልቅበት ሰው ያነው ክርስቲያን ማለት ነው። ክርስቲያን ማለት እና ጸዋሪ እግዚአብሔር ጸዋሪያን እግዚአብሔር ናቸው። ቅዱሳን ሐዋርያት አባቶቻችን እግዚአብሔርን እየተሸከሙ የእግዚአብሔር ውሃ የሚፈልቅባቸው የምንጭ አይኖች ናቸው፣ የበረከት አይኖች ናቸው። ለዚህ እኮ ነበረ ከገባችሁበት ቤት ሁሉ ሰላም ይግባ ያላቸው። ሰላም ክርስቶስ በእነሱ ስላለ ከገባችሁበት ቤት ሰላም ይግባ ያልተቀበላችሁ ደግሞ ሰላማችሁ ከእናንተው ጋር ይኑር ያለ ለዚ ነው። የሰላም ምንጭ፣ የልጅነት ምንጭ፣ የበረከት ምንጭ፣ የሃይማኖታችን ምንጮች ናቸው። የህይወት ውሃ ክርስቶስ በእነሱ ያደረባቸው እነዚህ ናቸው። ሙሴ በበትር ያጠፋጣቸው ማለት ክርስቶስ በመስቀሉ ያጣፋጣቸው ሙሴ ክርስቶስ ነው። የሙሴ በትር መስቀል ነው። መራራውን ከአስራ ሁለቱ ምንጮች አጠፋው ማለት ከሐዋርያት ጥርጥርን ክህደትን ስንፍናን ሁሉ አራቀላችሁና ንጹህ ምንጮች አረጋችሁ። ያንን ውሃ ዛሬ በመጽሐፍ ቅዱስ በንባብ በጉባኤ ቤት በትምህርት ቤት በቅዳሴ እንጠጣዋለን። ነቅ ንጹህ ዘማንቂተግ ንጹሐን ዘወቱ ዜና ግብሮሙ ለሐዋርያት እያለ ያነብልን። ከንጹሃን አባቶቻችን የተገኘ ጥሩ ምንጭ ይሄ ነው። ይኸውም የቅዱሳን ሐዋርያት የስራቸው ዜና ነው ይላል። የስማቸው የወሪያቸው ዜና አይደለም የስራቸው ዜና።